ሐረግ ድራማ ክፍል መቶ አራት ተለቋል ማለት ነው። እንግዲህ በትናንትና ነው ክፍል ሁላችሁም እንዳየ ነው ስንፈራና ስንሰጋ የነበረው ናታን ይያዛል አያዝም እያለ ነበር። ነገር ግን ናታን ሳይያዝ ከነ ያፌት ሰዎች አምልጧል። ይዲያራ እና የላከችው ልክ ናታንን የሚመስል ልክ እንደሱ የለበሰ አጠገባቸው እንዲቆም አድጋ፣ እንግዲህ እሱን ከያዙት በኋላ ናታን እሱን ለመያዝ ሲሯሯጡ እሱ አምልጧቸዋል ማለት ነው። ናታን በማምለጡ በጣም ነው ደስ ያለኝ። በሌላ በኩል ግን ሌላ በጣም የሚያሳዝንና የሚያናደር ነገር ተፈጥሯል። ይህም እንግዲህ ኤፍራታና ያፌት አንድ ላይ ሲሄዱ እንደነበረ ያፌት እንግዲህ ናታንን እንዲይዙትና ና አስረው እንዲያቆዩት እየነገራቸው ስለነበረ ለሰራተኞቹ ይህን ስለሰማች ኤፍራታ ደግሞ በተደጋጋሚ ናታን ላይ ስልክ ብትደውል ሊያነሳላት ስላልቻለ ከዛ በኋላ ነበረ እንግዲህ ኤፍራታ ያፌትን እንግዲህ መኪና አደጋ እንዲደርስ ያደረገችው በድንጋጤ ናታንን እንዳያስዘው ስለፈለገች እንግዲህ ያፌት ላይ የሆነ አደጋ ፈጥራ ከዚህ ነገር ማስቆም ነበር እየፈለገችው። ይህም ነገር እንግዲህ እሷ ላይ ነው ከባድ አደጋ ያደረሰባት ማለት ነው። ኤፍራታ እንግዲህ የመኪና አደጋ ደርሶባታል ማለት ነው። ኤፍራታ በህይወት ትኖራለች ወይስ ደግሞ ትሞታለች የሚለው ነገር እንግዲህ በቀጣይ ክፍል ነው የምናየው። ከሞተች የእውነት ሐረግ ድራማ በጣም ነው የሚያናድደው በጣም ነው የሚያስጠላው ማለት ነው። ምክንያቱም ኤፍራታ የለፋችበት ነገር ውጤት ሳያገኝ፣ ኤፍራታና ናታንም በድጋሚ አብሮ ሳይሆኑ፣ ያፌትም ዋጋውን ሳይሰጥ ይህ ሁሉ ነገር ከተፈጠረ በጣም ነው የሚያናድደው ማለት ነው። በሌላ በኩል ቤዛ ናት። ቤዛ እንግዲህ የዋንን እየፈለገቻት ነበረ፣ ነገር ግን አሁን የሰማችው ሌላ ከባድ አስደንጋጭና የሚያናድድ ተስፋ የሚያስቆርጥ ነገር ነው የሰማችው ማለት ነው። እስካሁን ድረስ እንግዲህ ቤዛ ሄዋን ጓደኛዋ እንደሆነች እንጂ ፖሊስ ሆና አጠገቧ ሆና እሷን እየተከታተለቻትና እንዳሳሰረቻትም ለሕግ እንዳቀረበቻትም ሁሉንም ነገር አታቅም ማለት ነው። ነገር ግን ጽዮን ሳታስበው የሆነ ሚስጥር አውጥታለች ማለት ነው። ሄዋን ፖሊስ እንደነበረች ኤፍራታም፣ ከዛ በፊት እሷ ፖሊስ መሆኗን እንደምታቅ ከኤፍራታ ጋር ከሷ በፊት እንደሚተዋወቁ ነበር ቤዛ የሰማቸው። አሁን ላይ ቤዛ ይህን በመስማቷ በጣም ተስፋ ቆርጣለች። ሁሉንም ሰው ባጠገቧ ያሉ ሰዎች በሙሉ ማመን ታለች አታ ናኦድንም፣ ቢሆን አንተንም አላምን፣ ምን እንደሆንክ ማንነትን አላቅም፣ ከኋላ የሆነ ነገር ይሆናል በማለት በጣም ተደናግጣ እንግዲህ ናኦድም ከአጠገቧ እንዲርቅ እያደረገችው ነበረ። ይህ ሔዋን ጓደኛናት ብላምናት ነገር ግን ፖሊስ ሆና እየሰለለቻት እንደነበረ ስታስበው በጣም ነበር ተስፋ እየቆረጠችው እሷ ለሷ ብላ እንግዲህ ጓደኛ እንደሆነች አስባ እየፈለገቻት ነበረ ነገር ግን ሄዋን ዱሮ የነበረችው የቤዛ ጓደኛ ሆና ነገር ግን ለኤፍራታ ብዙ አይነት ጠበቃ ስታደርግላት የነበረችው ፖሊስ ናት ማለት ነው እንግዲህ ሄዋንን ፍለጋዋን ታቆማለች ማለት ነው ቤዛ ከዚህ በኋላ በሌላ በኩል እንግዲህ ዲያራና ወንድሟ ናቸው ሰክረው ጥንብዝ ብለው ቤት ውስጥ እየገ ያልገቡ ነው። እናትየው ደግሞ ይሄ ነገር በጣም እያስደነገጣትና እያስፈራት ይገኛል። ምክንያቱም በተደጋጋሚ እያመሸች ነው፣ ከሷ ጋር ማውራት ትታለች። ዲያራ ከወንድሟ ጋር ነው ጊዜዋን ማሳለፍ የምትፈልገው ማለት ነው እየፈለገችም ያለችው ሰላም ዲ ቻናል ቤተሰቦች እንዴት ናችሁ? ደና ናችሁ? እኔ በጣም ደና ነኝ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ ሐረግ ድራማን በክፍል መቶ አራት ምን እንደሚፈጠር ባለፈው እየገመትን ነበር የገመት ነው። ግምታችንን በጣም ትክክል ነበረ። እንግዲህ ዲያራናት ናታንን የሚመስል ሰው አስቀምጣ ዛጋ ናታንን ሳይታገት ያን ሰው እንዲታገት ታደርጋለች። ያል መሰረት እንግዲህ እንደዛ ሆኗል ማለት ነው። እንግዲህ ቀጣይ ደግሞ በክፍል መቶ አምስት ምን ሊፈጠር ይችላል? አሁንም ቢሆን ናታን ሙሉ በሙሉ አላመለጠም ነበር። ምክንያቱም የፊት መኪና ውስጥ ሆኖ በድጋሚ እንዳዩትና ሊይዙት እየሄዱ እንደነበረ ነው። እንግዲህ እያወራ የነበረው ናታን እንዳመለጠ እየነገራት ነው። ነገር ግን ከኋላ ምናልባት ተከትለውት ሊሆን ይችላል ያን የተላከውን ሰው ሰው ለቀውት፣ ነገር ግን ወደ ናታን ፍለጋ ሄደዋል ማለት ነው። ምክንያቱም ያፌት ለሰራተኞቹ ዛሬ ምንም ይሁን ምንም ዛሬ ማታ ናታንን ማግኘት እፈልጋለሁ ብሎ ነበር። ይህን ደግሞ ያደረገው ኤፍራታን ዝንጥ አድርጎ ወስዶ አልብሶ ናታንን የሆነ ነገር ሊያደርገው አስቦ ነበር። በሱ ሰዎች አሳግቶ ሲያሰቃየውና መከራውን ሲያሳየው ለኤፍራታ ሊያሳያት ነበረ። ኤፍራታንም እንግዲህ የሆነ ፋይልና መረጃ አስፈርሞ በናታን እያስፈራራ የማትፈልገውን ነገር እንድታደርግ ሊያደርጋት አስቦ ነበረ። ነገር ግን ኤፍራታ ይህን ነገር ሲያወራ ስለሰማች የናታንን ስልክ ደግሞ እሱ ስለጠለፈው ናታን ጋር ስትደውል ስላያት ከዛ በኋላ ተመልሶ ገብቶ ናታን እንግዲህ ዛሬ ያበቃለታል፣ አሳግተዋለው፣ አመጣዋለው ብሏት ነበረ። በዛን ሰዓት ነበር እንግዲህ ናታን እንዳይታገትባትና እንዳይያዝባት ስትፈልግ መኪናው ላይ አደጋ እንዲደርስና ነገሮች ሁሉ እንዲመሰቃቀሉ ያደረገችው። ኤፍራታ ይህን ነገር ማድረጓ በአንድ በኩል ጥሩ ቢሆንም በሌላ በኩል ግን እሷ ላይ ከባድ የሆነ ጉዳት ተደርሶባታል እንግዲህ፣ ኤፍራታ ምናልባት በሕይወት ላትኖርም ትችላለች። በሕይወት ካልኖረች በጣም ከባድ ነው የሚሆነው። ይህን ነገር እንግዲህ ሁሉም ሰምተዋል። ጽዮንም፣ ቤዛም ሁሉም ሶሻል ሚዲያ ላይ ተሰራጭተው ስለነበረ ስላዩ ተደናግጠው ሁሉም እየተደነባበሩ ይገኛሉ። ቢኒያም ጽዮን እንዲሁም ሉሊት እንግዲህ በድንጋጤ ሁሉም እየተሯሯጡ ይገኛሉ። ነገር ግን ቢንያምና ጽዮን ናታንና ገነት መስማት እንደሌለባቸው እየተመካከሩ ነበረ። ነገር ግን ከባድ ነገር ደግሞ በሌላ በኩል ሉሊት እየፈጠረች ትገኛለች። ሉሊትም እንግዲህ ወዲያውኑ ነበረ መረጃውን ያየችው። መረጃውን እንዳየችው እንግዲህ ወዲያውኑ ለገነት ደውላ ልትነግራት እንግዲህ ስልክ እየደወለች እንደነበር ነው የመጨረሻው ፓርት። እንግዲህ በቀጣይ ክፍል ሊፈጠር የሚችለው ገነት እንግዲህ ይህን ነገር ስትሰማ ልትሆን ትችላለች? እንደባለፈው የመርሳት በሽታ ያጋጥማታል። አሁን ላይ ገነት ደናናት ስራ ጀምራለች። አሪፍ ስራ እየሰራች ነው፣ ደስተኛ ነበረች። ነገር ግን ይህን ነገር ደግሞ የሚያበላሽ ነገር ሊፈጠር ነው ማለት ነው። ኤፍራታ እንደ ሞተች ነው እንግዲህ ገነት ምት ነግራት፣ ልክ እንደ ባለፈው እንደ ቢኒያ ማለት ነው እንግዲህ በድንጋጤ አሁን ገነት ምን ልትሆን ትችላለች? ባለፈው ቢኒያ ሞተ ስለተባለች ወድቃ መናገር አቅቷት ሳምንት ሁለት ሳምንት ከቆየች፣ አሁን ደግሞ ልጅ ሞተች ስትባል ምን ልትሆን እንደምትችል በጣም ከባ ባር ነው ወይም በድንጋጤ ገንዬ ልትሞትም ትችላለች ከዛ ውጭ ግን ልክ እንደባለፈው ማርት ነው ብላ ልትረጋጋም ትችላለች ምን ፈለግሽ ምን ልትነግሪ ነው ደግሞ እያለቻት ነበር ሉሊትም እኔ ከሌለው መርዶ ቶሎ የሚነግርሽ የለም እኔን ብታመሰግኝ ይሻላል እያለች እንግዲህ ልትነግራት እየፈጣጠነች ነበረ። ዳግምም እንግዲህ አጠገቧ ነበረ። እንግዲህ ይህን ነገር ሲሰሙ ዳግምም እንደዚህ አይነት አደጋ እንደደረሰባት ኤፍራታ አያውቅም። ነገር ግን ስልክ ስላልደወለችላቸው ሁለቱም እየተጨነቁ ነበረ። ለምን አልደወለችም? መን ሆኗ ነው ልጅ እያለች ነበረ ገነት። እንግዲህ ይህን ነገር ስትሰማ በድንጋጤ ልትሞትም ትችላለች። እንደ ባለፈውም ደግሞ ከባድ አደጋ ሊደርስባት ይችላል ማለት ነው። ሉሊት እንግዲህ ተንኮሏን አሁንም እየሰራች ትገኛለች ማለት ነው። አሁን ላይ ጽዮንና ቤዛ እንግዲህ እየሮጡ ነበረ። በድንጋጤ ወደ ሆስፒታል ሊሄዱ ነው። እንግዲህ ኤፍራታ ምልትሆን እንደምትችል እንግዲህ በቀጣይ ክፍል ነው የምናየው። ወይ ትታመማለች፣ ወይ ከባድ አደጋ ይደርስባታል፣ ብቻ የሆነ ነገር ትሆናለች። በሌላ በኩል ናታናት ናታን እንግዲህ ኤፍራታ ለመጀመሪያ ጊዜ ስለደወለችባት ይህኔ ጨረቃ ምን ሆነ ይሆን የደወለች ብሎ በተደጋጋሚ ቢደውልላት መልሶ ስልኳን ሊነሳለት አልቻለም። እሱም እንግዲህ ይሄ ነገር በጣም እያስጨነቀው ነበረ። ምናልባት እሱንም እንግዲህ የአፌት ሰዎች ሊይዙት ይችላል። ቀጣይ ክፍል ላይ እንግዲህ ሐረግ ድራማ ላይ ምናልባት ገነት ይህን ነገር ስትሰማ በድንጋጤ ልትሞትም ልትደነግጥም ልትታመም ትችላለች። በሌላ በኩል ደግሞ ናታን ይህን ነገር ሲሰማ ምን ሊል ይችላል? ምን አይነት ስሜት ሊሰማው ይችላል? ተስፋ ሊቆርጥ ይችላል ሁሉን ነገር ሊታው ይችላል ብዬ አስባለሁ። እንግዲህ ሐረግ ድራማ በጣም ከባድ ነገር ነው። ኤፍራታ እንግዲህ ከሆስፒታል ልትወጣም ልትድንም ላትድንም ትችላለች። ብዙ ነገሮች ይፈጠራሉ። ይህን ሁሉ ነገር በቀጣይ የምናየው ይሆናል። እስከዛው ባይ ባይ፣ ወዳቸዋለሁ። ሰላማችሁ ይብዛል።